ጌታቸው ምናለ ነገር ስናይ እንዴት እንደማይቻል ለመተንተን ነው ምናየው። እንደዚህ አይነት አደገኛ ባህል አለ። ውጭ አገርም ስንሄድ ርቀዋልና አይደረስባቸውም ብለን ለመማር መጣልና ያለው ትልቅ አባባል ነው። እሱ ላይ ግን አክለው የምፈልገው ነገር አለ። የጌታቸው ሀሳብ ሙሉ እንዲሆን እንዴት እንደማይቻል ብቻ አይደለም ጌታቸው ምናየው። ከተቻለም ለመካድ ያለን ሙከራ ነው አደገኛ የሆነው። ለምሳሌ